ነገራችን ላይ አብርሽ ያንሳል። ምክንያቱም አንተ ወንድ ሆነክ ሚስትን አላስከበርካትም፣ ወንድ ሆነክ ቤትን አላስከበርክም፣ ሩታዬንም እያሰደብካት ራስም እየተረገጥክ ነበር ማለት ነው። እና ይሄ ለአንተ ያንሳል አደለም። ማልቀስ ደምን ብታለቅ ሲያንሳል ማለት ነው። አሰላሙ አለይኩም ወራመቱላይ ወበረካቱ። እንዲሁም ክርስቲያን እህቶች እንዴት ናቸው? ደህና ናቸው። ላይክ በማድረግ ቪዲዮን ይጀምሩ። እና ሩታዬና አብርሽ የማይለያዩ ሰዎች ናቸው። ዝም ብላ ሩታ ትዳሯን በትና አትሄድም፣ ግን አብርሽን ለመቅጣት ነው። ከዚህ በፊትም እንደዚህ አድርጋ ነበር ማለት ነው እነ ቡዜጋይዳ ምናምን እና አብርሽን ለመቅጣት ነው፣ ከይስቅ ጋር መታ አብርሽን ለመቅጣት ነው ብላጭ። አሁንም ደግሞ እንደዛ ነው የሚሆነው ነገሩ ማለት ነው። ቤተሰብ ግን ሩታዬ በዚህ ያክል ባትጎጁ ደግሞ አሪፍ ነው ባይ ነኝ። ያው እመምሽ ይገባኛል። ያው የሰው ልጅ ሁሉም ነገር ሲበዛበት ማርም እንኳን ሲበዛ ይመራል። እና ነገሮች ሲበዙብሽ መሮች ሊሆን ይችላል አንቺ እና፣ ግን አንቺ በዚህ ልክ መጉዳት የለብሽም። አብርሽን ማለት ነው። እንደዚህ ማልቀስ የለበትም፣ እንደዚህ መታመም የለበትም። በነገራችን ላይ አብርሽ መቼ ነው የታመመው? ትላንትና ቪዲዮ ላይ ጤነኛ ነበራ። እና መሽን የታመመው ግን የግራ ነው የገባኝ። እና ቤተሰቦቼ እና ነይለት ሩታዬ አብርሽ ለቅሶውን ጀምሯል ማለት ነው። አብርሽ ግን ስንት ነው የምታለቅሰው? ስንት ጊዜ ነው ገመድ የምትይዘው? ስንት ጊዜ ነው የብሬ ነው ምላቸው? አንድ አመት ሙሉ እኮ አለቀስክ በቃ። ሩታ ይኸውላችሁ ሩታ ብቻ ናት የምታለቅሱ የምትሉ ሰዎች ማለት ነው። ይኸው አብርሽም ያለቅሳል። ይኸው እሱም ሲል ንፍርቅ ሲል መጣላችሁ ማለት ነው። እና ሩታዬ እንደዚህ ጎበዝ ስለሆንሽ ጀግና ሆነሽ ስላሳሽ በጣም ደስ ብሎኛል። የኔ ቁራጥ የኔ ኩሩ ማለት ነው። ሩታ እና ዋና ያንችን ሰላምሽን ነው የምንፈልገው። አልመጣም ያልሽው ደግሞ እንደምትመለሽ ተስፋ አለኝ። እኔ ተለያዩ አልልም፣ ተፋቱ አልልም። ግን አብርሽ መስተካከል አለብህ። ሚስትን ማስከበር አለብህ። አንድ አመት ብሎ አስረገትካት፣ አሰደብካት ተሰደብ ምክንያቱም አንተ ልፍስፍስ ስሉንክ ነው እንደ ወንድ ስላሉንክ ነው። በእርግጥ ልጅነት ሊኖርብ ይችላል። ግን ትዳር ውስጥ ደግሞ ከገባክ በኋላ ከአስራ ስምንት ካለፍኩ በኋላ ልጅነት የለምና ማለት ነው እና አንተ ሚስትን ለማስከበር ሞክር፣ አስከብራት። ልጅቷን አታሰድባት፣ አታስረግጥ። አቤላ ደግሞ ምስኪን የምሬሉ ምን አደረገ? እህቱን እህቱን ከአጠገብሽ ነኝ አይዞሽ በማለቱ እናንተ ጠምዳችሁ ያዙት። ኤፍሬም ደግሞ ያዙን ልቀቆኝ አትበል። አንተ አንተ እንደዚህ ማዘን የለብም። ትላንትና አንተነ ልቧን የሰበርከው ይጂ ያልካት አይደለም የሷን ልብ የኦዲየንስንም ልብ ያስቀየምከው አንተነክ ማለት ነው። ትክክል የሰራክ መስሎክ ጭቃውን አቦካው ማለት ነው። ይፍሬ ዛሬ ላይ ለሷ አዛኝ እሷ ስለሄደች አዛኝ ወይም ለወንድምክ አዛኝ። ትላንት እኮ አንተ ወስን በቃ መለያየት ካለባችሁም ተለያዩ ምናምን እያልክ ነበረ። ዛሬ ግን ያው አንተ አዝነክ ምናምን እንደሚያዝን ሰው እኔ ማስመሰል እኔ እንጃ። ሰው ግን ማስመሰል ይችልበታል እናንተ እና አታስመስል። አቤላ ግን ጎበዝ ነው። ትላንትም እንዲነጋገሩ እያደረገ ነበረ። ከዚህም በፊት እንደዛው ዛሬ ግን ያው ስጥ አለችው። አንድ ሰው ደግሞ አደራ ስት ከተባለ ምንም ማድረግ አይችልም። ማንበብ አታንብብ ከተባለ አያነብም ማለት ነው። ስለዚህ አብርሽን በሱ ላይ መጮ አልነበረብም። ሩታ ደግሞ ትመለሳለች፣ ግን አንተ ራስን ተረጋግተው ለማዳመጥ ሞክል። እንዴት ብለክ እሷን ወደ ቤት እንደምትመልሳት አስብበት ማለት ነው። ብላት ይጠይቃል። ሴትን ልጅ አንተ እንዴት መያዝ እንዳለብን ያልገባ ያላቅርምን እንጃ ለምን እንዳልገባክ ማለት ነው። እንደምትወዳት እንደምታፈቅራት እናውቃለን። እሷም እንደምትወድ እንደምታፈቅር እናውቃለን። ግን ትመለሳለች። አንተ ግን ራስን ለማስተካከል ሞክር ማለት ነው። ታምም ያለው ከማለት እሷን ለመመለስ ሞክር እና ፋሚሊዎች፣ በጣም ነው የምወዳችሁ። ላይክ፣ ሰብስክራይብ ያደርጉኝ የኔ ምርጦች፣ ደህና አደሩልኝ።